ሴቶን ሱመያ ጀግኒታም በስት አትበገሮ የነጀሚላ እናት ማለት ነው። ትናንትና ፍልጧን ፍልጣኝ ይዛና አይን ከዚህ በኋላ ሲሚንቶ አነሳላችሁ እያለች ምየለች። አለዛ ወይ ቆራ ርጫችሁ ወይ አናት አናታቸውን በዚህ በፍልጥ ቆራ ታላልጫችሁ ከመሄድ በፊት እያለች ስታስፈራራቸው ነበር። ቪዲዮዋቸውን አሰብ ቫይራል ወጥቷል። እኔ የመዳም ቅሞች ከቆረጥ ነው ማለት ነው። ማን ማንንም አንፈራ፣ ይሄንን ልታቆልን ይገባል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሁላችንም እንደምናውቀው እንግዲህ እነ ሱመያና እነ ሰኢድ የጀመሩት እንትን ከረመዳን በፊት ነበረ እና ትናንትና በቃ ብዙ ጊዜ ብዙ ጊዜ አዩ ትዝስ ነበረ ባገኘኋት ያችን ሱመያ የተባለች ነው ባገኘሁት እያላይ ስትዝት ነበረ። በነገራችን ላይ ሀዩ ከፊቱ አለራሱ ታስታውቃ ላይ የሆነች ቦቅቧቃ እንዲሆነች ማለት እውነት ሀዩ ቦቅቧቃ እንዲሆነ ታስታውቃ ላይ እና ትናንትና ሱመያ በጠበቃ እጃቸውን አሳስራ ከዛ ፍልጧን ይዛ ሰተት ብላ ከዚህ እኔ የሰኢድ ሚስት የነ ጀሚላ እናት እናንተ ናችሁ የኔን ስም በሚዲያ የምታነሱት፣ ባሌን እንኳን ተውልኝ ምናምን አለችኝ። ስሜን አታንስነ ያለችው ጀግንነቷ እናንተ ናችሁ የኔን ስም በሚዲያ የምታነሱት የኔን ስም የምታጠፉት፣ በቃ ልክ ትልካቸውን የስድ ማለትም አስድቡም ተው ልክ ትልካቸውን ነግራት ከዛ ይቅርታ አስጠይቃ ማለት ነው። ሀዩ መጀመሪያ ላይ አንቺኛ ስራንሽ ነው፣ ፍችኝናንነጋገር ፍችኝናንነጋገር ብላ ስታበቃ፣ በኋላ እንደገና ይላል አንቺ ሴትዮ ሌላም ሰው አለ ውጭ ላይ ከፈለግሽ ማለት ነው አስቆራርጪ ስጋሽን ለአሞራ እንዳልሰጥልሽ ስትላት፣ እሱ በቃ ይቅርታ ይቅርታ አይ፣ ሀዩ አንቺ የሚታውቂው በቃ በሪኪና አጠጣለው ክሎር ስጠጣለው እያልሽ ሰኢድን ማስፈራራት ብቻ ነው። ሴቲቱ ሱመያ መታ እንደው ከበድ ያለ እንኳን ወይ ሽጉጥ ወይ ጥይት አልያዘች፣ የያዘች ፍልጥ ነው። እንደዛ ፈርተሽ፣ እንደዛ ተንበርበር። ግን እንደው ሱመያ ሳላደንቅ አላልፍም፣ ቆራጥነቷ ማለት ነው ቆራጥነት ነገር እኮ ስደት ማለት ነው። በቃ ጀግና ነው የሚያደርጋችሁ። እውነቴን ነው የምላችሁ፣ ስደት ፈሪ ከሆናችሁ አገር ራሱ ፈሪ ከሆናችሁ ስደት ከተሰደዳችሁ በኋላ ጀግና ነው የምትሆኑት ማለት ነው። ምክንያቱም ወደዳችሁም አልወደዳችሁም ከባባድ ነገሮችን በራሳችሁ ስለምንጋፈጥ፣ በቃ ፈራንም አልፈራንም ግዴታ የሆኑ ከባባድ ነገሮችን ስለምንጋፈጥ፣ በቃ ጀግና ያደርገናል። ያ ያ ነገር ኮንፊደንሳችን ሙሉ በቃ ራሳችን ሁሉ ዓለም የሚጠፋው ማለት ነው። ለምሳሌ እኔ አንድ ነገር እንገራችሁ። አገር ማለት ነው አገር አስራ ሁለት ሰዓት ከሆነ ወይም ደግሞ ጀንበሪቱ ግብት ተካሪ የግርፋ ውጭ ላይ አልደፋም ነበር። ወላሂ ነው የምላችሁ። በጣም ፈሪ ነኝ፣ በጣም በጣም ከምነግራችሁ በላይ ቤተሰብ እንደዚህ ቤተሰብ የሆነ ቤተሰብ ጥየቃ ወይ ደግሞ የሆነ ብቻ የሆነ ቤተሰቦቻችን ከሄዱ እኛ ልጆች ብቻ ከሆነ ቤት ያለ ነው ልጆቹ ሁሉም ተኝተው እኔ በቃ አንዴ ቆርቆሮ ጓስ ይልብኝ፣ አንዴ ግድግዳው ጓስ ይልብኝ፣ አንዴ በሩ ጓስ ይልብኝ ነበረ። ማግረው ምንም አልተኛም ነበር። እውነቴን ነው የምላቸው ወላ፣ በጣም ፈሪ ፈሪ ፈሪ የፈሪ መጨረሻ ነበር። እና እዚህ ሀገር መጥቼ በጨለማ ሱቅጄ ጨለማ አይደለም። እዚህ ሀገር ያው ላምባ አለ ማብራት አለ፣ ግን ምንም አልፈራም። እንግዲህ ማላውቀው ሀገር ነው ምንም ምንም በቃ እንትን ማላግን ግዴታ ስለሆነ በጨለማ አስር ሰዓት አስራ አንድ ሰዓት አራት ወር እንጂ የምፈልገውን ነገር ከሱ ገዝቼ እመጣለሁ ማለት ነው። እና አንዳንድ ቤት ስሞ ስትገቡ ዝባለ የሚጣለው አሁን ሩቅ ነው፣ ከቤት ሩቅ ነው የምትጥሉት ዝባለ ምናምን ማለት ነው። እና ሩቅ ቦታ የሆነ ስራ ነበረና ሩቅ ቦታ ነው ዝባለዋና እዛ የሆነ ገጠር ነው አካባቢውና በቃ ገደል ስር ነው ቤታቸው እና ምናምን ነገር ከዛ ዝባላቸው ርቅ ነው። ወደ ሾለቆ ነገር ነው ዝባላ የሚጣለው ማለት ነው። እና እዛ ህጅ ማለት ነው እጥል ነበረ። በሌሊት ጨለማ ነው። እንግዲህ የገጠር ነው። እዛ ሀገርም ገጠር አለ። ገጠር ነው። በጣም ገጠር ነው። በቃ ጨለማ ነው። ማብራት ራሱ የለም። እዛ ህጅ ራሱ ዝባል እጥል ነበር። እንግዲህ የግር ውሃ ውጭ ላይ እማልደፋ ሴት እንዴት እንደጀገንኩኝ። አገር እና ከሀገር ስንወጣ ጀግና እንሆናለን ማለት ነው። ምክንያቱም ሳኑ ድበግዳችን የሆነ ነገር ሰላም እንጋፈጥ እና ሱመያ በቃ እንትን ያለችኝ ማለት ነው። በቃ ጀግንነቷ እና ጋይስ ሱመያ በጣም ተመቸችኝ፣ አኮራችኝ። እንደውም አንዳንድ ያቅምሳቸው ቢሆን ማለት ነው ሃዩሁን እንደው ሱመያን ባገኘኋት፣ ሱመያን ባገኘኋት ቀደር ማለት ነው። በነገራችን ላይ ያን ያክል ብዙም አልከታተለ ብዙም የእውነት ለመናገር እችን ሀዩን እንደገና ደግሞ ች አሁን የመጣችው የሴት ናት፣ የሀዩ የተባለችው እሷ ምናምን ያልከታተላቸውን ብዙ ነገር ግን ትናንትና ነው ያየኋቸው። እንደ እሱ ሱመያ እኔ ብዙ ጊዜ የምከታተላ ሱመያ ነው ማለት ነው። እና ጀግና ናት። በዚህ አጋጣሚ ጎንደሬ እኮ ናት፣ በዛ ላይ ጎንደሬ ናት። እንግዲህ ጎንደሬ ብዙ ጊዜ ጀግና ነው ነው የሚባለው የትም ሀገር ሰው ጀግና ነው፣ ግን ደግሞ ጎንደሬ ጎጃ ምናምን በጣም ጀግና ነው ይባላል ማለት ነው። እና በቃ ተመቸችኝ በቃ አረማመዷ ራሱ ማለት ነው። እንደዚህ በቃ ሁለት ናቸው ምናምን ብላ ሳትፈራ ማለት ነው። አናት አናት ነው የምልሽ በዚህ በፍልጥ እያለች ፍልጥ ነው የሚመጽው ነገሩ የያዘች እኮ ገና ዱላ እንኳን አይደል ፍልጥ ነው የያዘች ማለት ነው ነገሩ ፍልጥም እኮ ይመታል። እንደ ፍልጡ ሳንጥቃት ሳትመጣ ሳትመጣ ማለት ነው። እና ሀዩ ባቂ ክሎሮክስ መጠጣት ነው። ክሎሮክስ ጠጣለሁ በሬኪ ነገሬ ሳይጅን ማስፈራረት ነው እንጂ መታቀው ሀሪ ና ሲጀመር ሀሪ እንዲሆንች እውነተኛ ነገር ታስታውቃለች፣ ሀሪ ማለት ነው እና እኛ የመዳም ቅመሞች ጀግኖች ነን በሁሉ ነገር ስላችሁ እየምር ነው ጀግና ነን እኮ እንደነገርኳችሁ የምንፈራውን ነገር ሳንወድ በግዳችን እንጋፈጠዋለን። ከዛ ጀግና እንሆናለን። ከዛ አያስፈራንም የነገር ምናምን እና እንግዲህ ሱመያም ልጆቿን እያሳደገ እያለች በደህና አፋቸውን አላሳርፋሉ። ከዛ ምን ታደርግ ልጅቱ፣ እንዲ ከሆነማ ሂጂ እስኪ አሳያቸኋለሁ ሴት እንደዴን ብላ ማለት ነው። የሴቱን ቆራጧ ትበግሯ ጀግኒ ሱመያ ህዲት ብላ ተጋፈጥቻቸው ማለት ነው። ይቅርታ፣ አረ ይቅርታ፣ የችኘቱ ማ ነው ስሙ? አረ ይቅርታ፣ ይቅርታ፣ ይቅርታ እያለች ማለት ነው። ይቅርታ ይጠይቃል። ሁለቱ ይቅርታ ጠይቀዋል፣ በነገራችን ላይ ማለት ነው እና ነገ ደግሞ ተመልሰው መተው እንትን ካላሉ ማለት ነውና ተመልሰው የሱመያን ስም ካነሱ ያው በቃ በድጋሚ ካገኘቻቸው ተነካክሳቸው ብዬ ነው እንትን የምለው ማለት ነውና፣ አረማመዷ ምናምን ነገር በቃ ምናምን በቃ ፍርሃት ፍርሃት የሚባል ነገር ይታይባታል ፊቷ ላይ፣ በፍጹም የለባትም። የሱመያ ፊት ላይ ፍርሃት የሚባል ነገር አይታይም፣ በፍጹም ማለት ነው። ስቲ ዳይፋቸው አክብር አረማመዷ ማለት ነው፣ ግርማ ሞገስ አለው። ቤተሰብ እየሱመያ ያው ቪዲዮአቸው ቫይራል ወጥቷል። እኔ ተመችታኛለች ማለት ነው። ማንም ማንንም ማንም ሁላችሁም ማለት ነው ሲያስፈራራን ሄደን መጋፈጥ ነው። ያ ሰው ጀግናም ይሁን ፈሪም ይሁን ምንም ይሁን ያ ሰው ዝም ብሎ በሚዲያ ባናቀው፣ ዝም ብሎ የሚቦጭቀን፣ ዝም ብሎ ያለ ስማችን የሚሰጠን ከሆነ ያንን ሰው ማገኘት የምንችል ከሆነ ያንን ሰው ማገኘት አለብን ማለት ነው። ዝም ብለን እየተቦጨቅ ነው የሆነ ነገር ነገር እየተባል ዝም ማለት የለብንም። ወይም ደግሞ ደግሞ ነበር በጣም ልዩ ስም ነው። የሁለት ሴት ልጆች እናት ናት። ደግሞ ቆራጥ ጀግና ትበገር ብያታለሁ። ተመችታኛለች ማለት ነው። ጋይስ ጀግና ሁኑ፣ እንደ እሷ ጀግና ሴት ምንም እንዳይነካል ማለት ነው። ስለዚህ ሁን የሴቱም ለወንዱም ጀግራ መሆን አለብን ማለት ነው። ምንም ያው ነው ወንድ ወንድ ወንድ የእነሱ ከአብራት አይደል የተሰሩ ኛም ሴቶቹ ጉልበታለን ወንዶችም እንደዛ። ስለዚህ ወንድ ሴት፣ ዋናው ኮንፊደንስ ነው ኮንፊደንስ ነው። ያን ነገር አስሸንፈዋለሁ ወይም ደግሞ ያን ነገር እጋፈጣለሁ እችላለሁ ብሎ ያን ነገር መጋፈጥ ነው እንጂ ወንዶች ከበርቴ አይደለም የምትሰሩት፣ ሴቶች ከእንትና አይደለም የምትሰሩት። ሶ ተመችቶኛል የሱመያ ማለት ነው። እስከ ቪዲዮ ፍጻሜ ለተከታተላችሁኝ ከልብ አመሰግናለሁኝ። በያላችሁበት ሰላማችሁ ብዙ ይበልኝ። ቪዲዮውን ላይክ አድርጉ፣ እንዲሁም ደግሞ ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉኝ፣ እንዲሁም ሸር አድርጉ። በያላችሁበት በድጋሚ ሰላማችሁ ይዛ